አሰላሙ አሌይኩም አረህምቱላህ ወበረካቱሁ። ጀዛኩሙላህ ኸይረን ኡስታዝ። እንሻአላ እንሻ ያረብ ብዙ እህቶችም ነገር ያለ ብዙ ጓደኞችም ነገር ያለው እንደው ባትታመሙ እንኳ ገብታችሁ ወደ አላህ ተቃረቡ። ከዚክርና ከዱዓ ውጭ ምንም ነገር የለም ነው ያልኩት። ወላሂ እንደኔ እንኳ ምን ባይኖርባችሁ ገብታችሁ ሰደቃንም ሰጥታችሁ ልምድም የሆነ ታሪክ አንብቤ ነበር። አንድ ጊዜ አንድ ሰው በተከታታይ ለ ሀያ አንድ ቀን የሆነ ነገር ካነበበው መጽሐፍም ይሁን ወይም ደግሞ ቁርአንም ሊሆን ይችላል። በዲናችን ለሀያ አንድ ቀን በተከታታይ ካነበበ ያ እንደ ልምድ ይቆጠራል ይላሉ። ስብሓንላ እና እኔ አሁን በጣም ከበሽታም ሌላ ያገኘሁት ነገር የሆነ ልምድ እስከ ዛሬ ዝም ብዬ በስልክ የሆነ ያልሆነ ነገር ለማውራት በጣም ዝም ብዬ መጃን እየሞላ ወሬ ነበር። ስብሓንላ አሁን ግን ስራዬንም ስሰራ የሆነ ነገር በአፌ ላይ ምላሴ ላይ እንትን የሚለው አላህን ለማስታወስ ሰርዋት ለማውረድ በ ያለኝን ነገር እንደዛ ነው ያየሁት ነገር ማለት ነው። ይሄ የበሽታውንማ እፎይ ብዬ እንደገና አዲስ ህይወት መኖር ወይም ደግሞ ልክ እንደ ሕፃን ልጅ ወላይ ነው የሆንኩት። አልሐምዱሊላህ እኔ እንጃ ወላይ ቃላት የለኝም ሲሉ አንዳንድ ሰዎች እስከ ዛሬ ምንድን ነው ቃላት የለኝም የሚሉ ትላለሁ። ለካ ሁሉም በቃ ራሱ ላይ ሲደርስ ነው የሚያውቀው ይሄ አልሐምዱሊላህ ብዬ ምስጋና ብቻ ለኔ በቃ ያነሰ ነው የሚመስለኝ፣ አላህ ማለት ነው። በጣም እኔ እንጃ። ብቻ እኔ ወደዚህ ግሩፕ እንዴት ብዬ እንደገባሁ መጀመሪያ ቆይቻለሁ ከገባሁኝ፣ እንዴት ብዬ እንደገባሁ ማን እንዳስገባይ፣ ብቻ ሊንኩ እኔ ታገኘው እንደገባሁኝ፣ ብቻ አለማዋቂ ያንን ሰው እኔ እንጃ። ብቻ አላህ ሲመራ ነው ሁሉንም ነገር። ግን ቃላት የለኝም አሁንም እንደምለው ማለት ነው። አላህ ኸይር ጀዛችሁን ዱንያ ኸይር ይክፈላችሁ ጀነተል ፍርዶስ ሲወፍቃችሁ ቢገይረል ሂሳቡ ያረቦ። ወላሂ እኔ እንጃ ምን ብዬሽ ልንገራችሁ ውስታዝ። ይሄንን ስል ህመሙ ያለበት ሰው ብቻ ነው የሚያውቀው። የታመመ ሰው ችግሩ የደረሰበት ሰው ከዛ ደግሞ ሰላሙን ያገኘ ሰው ነው ይሄንን ነገር የሚረዳው። ያልታመመ ሰው አሁን የሆነ ነገር የሆነ ነገር ብሎ ምንም አይመስለው። ግን እንቅልፍ እንኳን አጥቼ መተንፈስ እያቃተኝ ሰውነት በሙሉ ኧረ ቢስሚላ ስንቱን ልዘርዘር እና አላህ ኸይር ዝየዛችሁን ይክፈላችሁ። እኔ ብዙ ነገር ወላሂ ነው። ምን ነው ሚዲያ በኖረኝ፣ ይህን ሚዲያ ምን ነው ባስተዋወቅኩት፣ ወይም ደግሞ ስንት በቤት ውስጥ አለ። ወይም ደግሞ ይሄንን ሲያነሱላቸው የሚያብጣለጡም ሊኖሩ ይችላሉ፣ ምክንያቱም አልተያዙም። ማ እዚህ እኮ ሌላ ነገር የለውም። በማስረጃ ሁሉን ነገር ከዱዓ ከዚክር ውጭ ምንም ነገር እኮ የለውም። ይሄንን ግን ለማድረግ ለምን በሽታ ለምን ይጠቅማል፣ ምን መሆን አለበት ብሎ ለማለት እውቀት ይጠይቃል። እንጂ እኮ አሁን የጠዋትና የማታ ዚክር ሁላችን እንላለን። በዛ ላይ ደግሞ መዳከም ምናምን ሻይጣን ምናምን አለ። ይሄ ግን በጣም ነው የሚያበረታው በዲኔ እንዲጠነክር በቃ።